ሰላም ሰላም፣ ውድ ቤተሰቦቼ እንደምን ደህና ቆያችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። ጌታ ክብሩ ሊውሰድ፣ ሁሉ መልካም ነው፣ ሁሉ ሻጋ ነው፣ ሁሉ ባጎ ነው። እናንተ ጋር ጎዲ ገለታ ያቆታን እነ ሰሮ ዳይስ። በጣም ጠፋዋ፣ ያው የፍሬሽ ሰው ነገር ነው፣ ጠፍቻለሁ። ብቻ ያው አልተመቸኝም። በጣም ብዙ ነገሮች እየተመቹኝ አይደለም። ጌታን እስቲ በጣም የምትወዱኝ ሰዎች ጸልዩልኝ፣ እኔ የተመች ነገር እንዳገኝ ማለት አሪፍ ስራ አግኝቼ ከእናንተም ጋር በቂ ጊዜ እንዳሳልፍ እንድረዳኝ በጣም ጸልዩልኝ። የመጀመሪያ ሁለተኛ፣ ደግሞ ሰብስክራይብ አርጉ። ሰብስክራይብ ማይረሳ ነገር ነው። ሰብስክራይብ አድርጎ እስቲ ዝም ብላችሁ አንድ አስር ሺህ ያስገቡኝ። ዝም ብላችሁ የሚታዩ ቪዲዮ የሚታዩ ሰዎች መሀል ላይ ቁሙና ሰብስክራይብ፣ ላይክ አርጋችሁ ይለፉ። ሀሳባችሁን እስቲ ኮሜንት ላይ ጻፉልኝ። ማለት በዚህ ሀሳብ መስራት አለብ፣ ይሄን ሀሳብ እንወዳለን፣ በዚህ ስራልኝ ብላችሁ ሀሳባችሁን፣ አስተያየታችሁን በኮሜንት ላይ ጻፉልኝ። እንደዛ አድርጎ እኔም እስቲ ዝም ብዬ በአንዳንድ ነገሮች ለመምጣት እያሰብኩ ነው። ምመች ከሆነ በዛ ሀሳብ እቀጥላለሁ። ነገር ግን እናንተን ሀሳብ ፈልጋለሁ። ብቻ በባለም በቦለም ሰብስክራይብ አድርጋችሁ አንድ ያስገቡኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እንደዛ ነው ወዳችኋለሁ። መልካም ቀን